ከሳይንስና ቴክኖሎጂ እድገት ጋር ተያይዞ ግሎባላይዜሽን ወይም ሉላዊነት ዓለምን ወደ አንድ መንደር አምጥቷታል። በተለይም የመገበያያ ዘዴ እያደገና እየረቀቀ መጥቶ ዲጂታል መሆኑ ደግሞ የሰዎችን ጊዜ ከመቆጠቡ ባሻገር በኢኮኖሚው ከፍተኛ ለውጥ እንዳመጣ ይነገራል። ይሁን እንጂ ከቅርብ ጊዜ ወዲህ የዲጂታል ሞባይል ባንኪንግ ተጠቃሚ የሆኑ ግለሰቦች እየተጭበረበሩ ገንዘባቸው ከአካውንታቸው እየተወሰደ መሆኑ መሰማት ከተጀመረ ውሎ አድሯል። ዲጂታል የአገልግሎት ስርዓት ጠቀሜታ እንዳለ ሁሉ የጎንዮሽ ደግሞ ችግሮችም አሉት። ይህም የመጭበርበር አጋጣሚዎች ይኖራሉ። አንድም ከዚህ በፊት ከዲጂታል ስርዓት ጋር ያለን ትውውቅና በሱ ላይ ደግሞ እግረ መንገዳችንን ስንጠቀም ያጠቃቀም ክፍተቶችን መነሻ በማድረግ እንግዲህ ማይገባ ጥቅም የሚፈልጉ የኅብረተሰባችን ክፍሎች ደግሞ በዛ ውስጥ የማጭበርበር ተልዕኮዎችን ይዘው ማይገባ ጥቅም ለማግኘት በሚያደርጓቸው ጥረቶች ውስጥ የመዘረፍ አጋጣሚዎች ይፈጠራሉ። በኛ ሀገር ትልቁን ቦታ የያዙ ያሉት የሚይዙት በሞባይል የሚፈጸሙ ማጭበርበሮች ናቸው። እነዚህም የሞባይል መጠቀሚያ የምስጢር ቁጥሮችን ወይም ፓስወርድ የምንላቸውን በመስረቅ ከባንክ የተደወለ በማስመሰል ደንበኞች ጋር በመደወል ይህን በዚህ መልኩ ይሄን አድርጉ ያን አድርጉ በሚል ዲክቴት በማድረግ በመምራት ደንበኞቹም ያን ተከትለው እነሱ ደዋዮቹ የሚሉትን በማድረግ የሚፈጸሙ ወንጀሎች አሉ። ይህ ድርጊትም ብዙዎችን አክስሯል። በተለይ የቤተሰብ ኃላፊ የሆኑትን ዜጎች በእጅጉ ጎድቷል። ሰርተው ለፍተው በአመታት ያስቀመጡትን ገንዘብ በኢንተርኔት የሞባይል ባንኪንግ ዘራፊዎች በአንድ ጀንበር ተሰርቀው ባዶ ሲቀሩ አምርረው ያለቀሱም በርካቶች ናቸው። ወንጀለኞቹም በህቡ በመደራጀት የኮምፒውተርና የሞባይል ቴክኖሎጂዎችን አላግባብ ተጠቅመው የፈጸሙትን ወንጀል በማወሳሰብም በቀላሉ እንዳይደረስባቸው በርካታ የማደናገሪያ ስልቶችን በመጠቀም ከህዝብና ከፖሊስ ለመሰወር ቢሞክሩም አልተሳካላቸውም። ሁለት ሶስቱ ነው ደንበኛው ገንዘቡን በኤቴም በሚያወጣበት ጊዜ በወሬ በተለያየ የማታለያ ዘዴዎች ይይዙና የማዘናጋት ስራ ይሰራሉ ማለት ነው። ልክ የደንበኛው የምስጢር ቁጥሩን በሚያስገባበት ጊዜ እዚህ ጋር በወሬ ይይዙትና ወይ ካርዱን አውጥቶ ይቀይሩታል። ካርዱ ሲወጣ በሌላ ተመሳስሎ በተሰራ ካርድ ይቀይሩታል። ከዛ የምስጢር ቁጥሩን አይቷል፣ በዛ ገንዘቡን አጭበርብሮ የመውሰድ እንትኖች አሉ። ወይ የመስረቅም አለ፣ ተከታትሎ ሂዶ ሰርቆ በዛም የመጠቀምም እንትኖች ወንጀሎች አሉ ማለት ነው። የዝርፊያ ሰንሰለት የሚዘረጋው በተለያዩ አካላቶች በቅንጅት ነው። ከውስጥም ከውጭም በአብዛኛው ከውጭ ነው የሚነሳው ከባንኮ ባንኮችን በተመለከተ ማለት ነው። ከውጭ ሀሳቡን ይዞ የሚመጡ አካላት አሉ። አንዳንድ ጊዜ ደግሞ የውስጥ ሰራተኞችም ይተባበራሉ። ከውጭ እንዲሁ ደግሞ ሌሎች አካላቶች አሉ። የቴሌኮም ሰራተኞችም እንደዚሁ ተባባሪ የሚሆኑበት ሁኔታ አለ። አንድ ጊዜ የተሰረቀን ሞባይል እጃቸው ላይ የሚገቡ ተጠርጣሪዎች ምንድን ነው የሚያደርጉት? የቴክኖሎጂ እውቀት ያላቸው የሞባይል ጥገና ላይ የሚሰሩ ሰዎች እና የሳይንስና ቴክኖሎጂ አካባቢ ተማሪ የሆኑ ሰዎች የተሳተፉበት ወንጀል ነው። እዚህ እኛ ባገኘነው መረጃ ላይ እነዚህ ተማሪዎች ምንድን ነው የሚያደርጉት? የተሰረቀውን ሞባይል ይዘው በመሄድ ሞባይሉን ሐክ ያስደርጉታል። ይህንን ማድረግ እንደሚችሉ ተረጋግጧል በምርመራውም ተረጋግጧል። ሀክ ካደረጉ በኋላ ፓስወርዱን ቀይረው በሲቢ ብር በመግባት የግለሰቡን ወይም የደንበኛውን አካውንት ገንዘብ በሙሉ ይወስዱታል። ከወሰዱ በኋላ በቀጥታ ወደ ግለሰቦች አካውንት ብቻ በማስገባት አይደለም የሚጠቀሙት እነዚህ ሰዎች አንደኛ ወደ ቴሌብር ወይም በሌላ በኤም ፔሳ እንዲዘዋወር በማድረግ በቀላሉ እንድትደርስበት አያደርጉም። ከዚህ ውጭ ወደ ተለያዩ ባንኮች በመላክ በጥሬ ገንዘብ በቀላሉ ማውጣት ስለማይቻል በአሁኑ ሰዓት ከ50 ሺህ ብር በላይ ማውጣት ስለማይቻል ወደ ተለያዩ ባንኮች በመላክ 50 50 ሺህ ብር እያደረጉ ያውቁትታል። ወይንም ደግሞ ይህንን ገንዘብ በቀላሉ ለመጠቀም ወደ ባይናንስ ፕላትፎርም ውስጥ በመግዛት ዩኤስሲዲን ይገዙበታል። አለበለዚያም ደግሞ ወደ ተለያዩ ድርጅቶች በመሄድ ገንዘቡን በማስተላለፍ ውድ የሆኑ እቃዎችን ይገዙበታል። የባንክ ደንበኞች እንዲከላከሉ በማያስችላቸው ሰዓት በብዛት ይመርጣሉ። በተለይ በተለይ 11 ሰዓትና ከ11 ሰዓት በኋላ ባንኮች ቅርንጫፎቻቸውን የሚዘጉ ከመሆኑ ጋር ተያይዞ በቀጥታ ግለሰቦች ባንክ ሄደው አካውንታቸውን ብሎክ እንዳያስደርጉ ይህንን ሰዓት ይመርጣሉ። በተለይ ሌላኛው አመት በዓልን መሰረት ያደረገ ጊዜን ይመርጣሉ። ለምን? በዚህ አመት በዓል ጊዜ ውስጥ ደንበኞች ከባንኮች ሽልማት ያገኙ ማስመሰል በተደጋጋሚ በመደወል የማጭበርበር የወንጀል ድርጊቶችን የሚፈጽሙበት ጊዜ መኖሩን የምርመራ መዝገቦቻችን ያመላክታል። ሆን ብሎ ይመስለኛል ስራ ሰዓት አካባቢ ነው የደወሉት። የሆነ ብዙ ወከባ ባለበት ሰዓት ላይ ምናምን ነበርና፣ ማሻሻያ እያደረግን ነው እና አፕሊኬሽኑ ነው የምትጠቀሚ ሲልኝ አልኳቸው። ከዛ ባንኪንግ የሚል አፕሊኬሽኑ ላይ ባንኪንግ የሚል አለ። እዛ ላይ ያስገቡኝና ማኔጅ ቤኔፊሸሪ የሚል አለ። ማኔጅ ቤኔፊሸሪ ላይ ገብቼ ከዛ አድ ቤኔፊሸሪ አርገው ብለውኝ፣ አሁን ላይ ሳስበው አካውንት ላይ ያስገባት የብሩን መጠን እኔ እንትን አልጻፍኩም። እዛች ጋር ግን ምንድነው የተለያዩ ቁጥሮች አሉ ብቻ እኔ ባላቃቸውም እንትኖቹን ሞባይል ባንኪንግ ለማስተካከል ነው መጀመሪያ ብላ እንትን ያለች። ከዛ ባለ እድል እንዲሆኑ የሪፈረንስ ነንበር ቁጥር ሄደው ቴሌቪዥኑን የሚቀበሉበትን እሱን እንትኖች አሳይተህ ነው መቀበል የምትችለው፣ በአቅራቢያ ባለው ብራንች አለች። ከዛ እነሱ ሜሴጆች እየገባ ነበር በወቅቱ ሜሴጅ ላይ ማለት ነው። ምንም አይነት የብር መጠን አላስገባውም። ኮድ የሚመስል ነገር ነው እንዳስገባ ያደረጉኝ፣ ዜሮ ዘጠኝ ዘጠና ምናምን ምናምን እያሉ አይ ቲንክ በሲስተም እንትን ይላል መሰለኝ። ከዛ የሆነ አንድ ሁለቴ ምናምን ተቆራረጠ ስልኩ እየተዘጋ ነበር እና። የደወለልኝ ባንከር የሚመስለው ልጅ እየተቆጣ ነበር። ሲስተም ወደኋላ ነው የሚመልሰኝ፣ ለምደው እየዘጋሽ ያለሽው ምናምን እያለኝ ማለት ነው። እና ከዛ በቃ ካስገባሁኝ በኋላ ሜሴጅ ገባልኝ ወዲያው። ከዛ በኋላ በቃ እንትን እንደተወሰደብኝ ገባኝ ማለት ነው። እንዲህ ምናምን ስል በቃ ስልኩን እንትን አሉት። የተለያዩ ቁጥሮችን ነግራኛለች። በሲቢኢ ብር ምናምን የተለያዩ ኮዶች መጣልኝ። ብቻ ሜሴጅ ላይ ለታማኝነት እንዲያገለግል ሜሴጅ እየመጣ ነበረ። ወደ አስራ ምናምን ሜሴጆች አሉ እና የዛው የእጣውን እንትን አንድ አካል ነው ብላ ሄደ እዛ ማሳየት ትችላለህ አለችኝ። ከዛ በኋላ የተለያዩ ኮዶች ሚስጥራዊ ኮድ ነው ብቻ፣ የሆነ እንትን ብዙም ባላውቃቸውም፣ ከዛ እሱን እየተጠቀምኩ እያለ ሂሳቡ በአንዴ ነው እንትን ያለብኝ የተወሰደብኝ። ግብይት በዛ በደንበኛ ሂሳብ ላይ ሲከናወን መልእክቶች ይመጣሉ፣ በስልክ ቁጥር፣ ገቢም ሆነ ወጪ ይመጣሉ መልእክቶቹ። ከውስጥ ብዙውን ጊዜ ምንድን ነው የሚደረገው? ከቴሌኮም ሰራተኞች ጋር ግንባር ይፈጠርና ያ የደንበኛ ስልክ ቁጥር ለጊዜው ዳይቨርት ይደረግና ግብይቱ ይፈጸማል። ከውስጥ ተባባሪዎች በሚኖሩበት ጊዜ ማለት ነው። መልእክቱም ለደንበኛው ማይደርስበት ሁኔታ ይፈጠራል ማለት ነው። ደንበኞች ምንድነው የሚያደርጉት? አንዳንዶች ሞባይላቸው ላይ ይመዘግባሉ የመስጠር ቁጥራቸው። ስለዚህ ሞባይላቸው ላይ መዘገበው ማለት በቃ ሂሳባቸው ውጭ ነው ያለው ማለት ገንዘባቸው ውጭ ነው ያለው ሞባይሉ በተሰረቀ ጊዜ የምስጢር ቁጥሩ እዛው አለ። በቃ የሰረቀው ሌባ እንደፈለገው ሊያደርገው ይችላል። ወዲያውኑ ነው የሚበትኑት። እንዲህ አይነት እንትኖች በጣም የተደራጁ ናቸው። አንዳንዶቹ ወደ አንድ ይሄ የሞባይል አገልግሎት የሚሰጡ ከባንክ ውጭ ያሉ የተለኮም ተቋማት አሉ። ወደ እሱ ያደረጉና ወደ ተለያዩ ይበትናል ወይም ወደ ተለያዩ ባንኮችም ነው ቶሎ ፈጥነው የሚበትኑት ና አንዱ ይሄን ጥንቃቄ በጣም ትልቁ ችግር የምስጢር ቁጥር አያያዝን ላይ ጥንቃቄ ማድረግ ይፈልጋል። ለመክፈት የሚያጓጉ ለምሳሌ በዚህ ሊንክ ውስጥ የእርሶ ፎቶ አለ፣ በዚህ ሊንክ ውስጥ የተለያዩ ሽልማቶች አሉ ተብሎ ይመጣሉ ሊንኮቹ ሊንኮቹ ሲመጡ ሰው በጉጉት ነው የሚከፍታቸው። የራሱን ፎቶ ማየት ይፈልጋል፣ ስለ ራሱ ማወቅ ይፈልጋል። ቪዲዮ ነው ተብሎ ይመጣል ራሱ ያለበትም ቪዲዮ ሰርፕራይዝ ሁሉ መስሎት ይከፍታል። ሰው ሲከፍት ሁለት ነገር ሊገጥሞ ይችላል። አንድም በተወሰነ ግሩፕ ውስጥ የአባልነት ጥያቄ ሊሆን ይችላል የሚቀርብለት፣ አሊያም ደግሞ ያም ሳይጠየቅ በተከፈተው ሊንክ ውስጥ የዛን ግለሰብ መረጃ ሀክ ማድረጊያ ሊሆን ይችላል፣ መስረቂያ ሊሆን ይችላል። ባንኮች ትብብር ሳያደርጉና የኔን ማንነት ሳይገልጹ ግለሰቦች ሙሉ ስሜን ጠርተውን ሊያጭበረብሩኝ አይችልም የሚል ቅሬታ አላቸው። የባንክ ደንበኞች እኛ ጋር መጥተው ጥያቄውን ሲያቀርቡ ማለት ነው። ከዚህ በተጨማሪ ዋናውና ማረጋገጫችን ግን የያዝናቸው ተጠርጣሪዎች ናቸው። የያዝናቸው ተጠርጣሪዎች የባንክ ደንበኞችን ሙሉ ስም ለማግኘት ቀላል ሆኖ ያገኙት የቴሌብር መጠቀሚያ የሚሆን ሲም ካርድ ሬጅስተር ያደርጋሉ፣ ኢትዮቴሌኮም ላይ ሬጅስተር ያደርጋሉ። የቴሌብር ተጠቃሚ ይሆናል። አንድ የባንክ ደንበኛ ደግሞ የቴሌብር ደንበኛ መሆኑን በራሳቸው ስልክ ወደ ቴሌብር በማስገባት በመላክ ሙሉ ስሙን እንዲወጣ ማድረግ ይቻላል ማለት ነው። የቴሌብር ደንበኛ የሆነ ግለሰብ በማንኛውም የቴሌብር ደንበኛ በሆነ ሌላ ስልክ ላይ ስሙ ማን ነው፣ ሲም ማን ነው፣ ቁጥሩ በገባ ቁጥር ሙሉ ስሙ ይወጣል ማለት ነው። ስለዚህ ይህንን ሙሉ ስሙን ለመጥራት ግለሰቡ ጋር ደውለው ከባንክ የተደወለ በማስመሰል ለማጭበርበር ዕድሉን ፈጥሮላቸዋል ማለት በሞባይል ባንኪንግ ወንጀሉ ላይ ከ30 ሚሊዮን 300 ምናምን ሺህ ብር በላይ በሆነ ጉዳት የተደራጁ የምርመራ መዝገቦች ነው ያሉት። በአሁኑ ሰዓት በኦንላይን የምርመራ መዝገቦቻችን ላይ ግን ከአራት መቶ ሚሊዮን ብር በላይ የሆነ የጉዳት መጠንን የደረሰ መሆኑን የሚያሳዩ ማስረጃዎች ደርሰውናል። በዚህም ተበዳዮቹ በተለይ በኦንላይኑ ላይ አርቴፍ በተባለ ድርጅት የኦንላይን አገልግሎት እንሰጣለን በሚል ጉዳት የደረሰባቸው ግለሰቦች አሁን ባገኘነው ማስረጃ ከ4000 በላይ መሆናቸውን የሰበሰብናቸው ማስረጃዎች አሉ። የሆነ ባንክ ያለ የደንበኛ ገንዘብ ስጭበረበር የዛ ገንዘብ የዛ ሰው ወይም የዛ ባንክ ገንዘብ አለ የህብረተሰቡ ገንዘብ ነው፣ እና እሱ የህብረተሰቡ ዘንድ ግንዛቤ ሊኖር ይገባል ብዬ ነው የማስበው። እያንዳንዱ ሰው ከኪሱ ከእናቶችም፣ ከማቀነታቸው ቆጥበው ያስቀመጡትን ገንዘብ ነው የሚያስተዳድሩትና ልዩ ትኩረትን መሰጠት ያለበት ለዛ ነው፣ እና ያ ግንዛቤ መኖር አለበት ብዬ አስባለሁ። በመላ ሀገሪቱ በሚባል ደረጃ የማጨረበረ የወንጀል ድርጊት ሲፈጽሙ የነበሩ ከ94 በላይ የሚሆኑ ተጠርጣሪዎችን በቁጥጥር ስር አውለን ምርመራዎች ወደ ማጠናቀቅ የደረስንበት ሁኔታ ያለንበት ነው ያለው። በአብዛኛዎቹ ወደ ማረሚያ ቤት እንዲወርድ ያደረግነውን ማስረጃ የሰበሰብንባቸው ናቸው። ይሄ ማስረጃ በጣም ጠንካራ ማስረጃ ነው። የተገኙት ህጋዊ ከሆኑ ተቋሞች ውስጥ የገንዘብ ዝውውሩንና የገንዘብ ዝውውሩ ያረፈበትን ቦታ የሚያረጋግጡ ሆነው የተገኙ ናቸው። በዚህ በኤሌክትሮኒክስ ግብይት ሂደቱ ውስጥ የተነካኩበትን ቦታ ማስረጃዎችን በማሰባሰብ የከሳሾችን ቃል በመቀበል ከሳሾች ለዚህ የወንጀል ድርጊት ደጋፊ እንዲሆኑ እና በማስረጃ ማሰባሰብ ሂደቱ ውስጥ ደጋፊ እንዲሆኑ እንዲረዱ በማድረግ የተሰበሰቡ ማስረጃዎች ናቸው። አጭር መልእክቶች ይመጣሉ፣ ሲስተም አብዴስ እያደረግን ነው። እነዚህን መሰረታዊ የሆኑ የደንበኛን ሂሳብ የደንበኛና መለያ ቁጥር የደንበኛን ደግሞ አጭር የግብይት ቁጥር እንዲለውጡ የሚያዙ ትዕዛዞችን በፍጹም አለመቀበል። እንዲህ አይነት ችግሮች ካሉ በአካል ነው ተኪዶ ለውጥ የሚደረግባቸው። ደውለውልኝ ሞባይል ባንኪንግ ከፍተሻ አይደለን ያሉኝ። አዎ ስላቸው ሜሴጅ ደርሶሻል አሉኝ። አይ ምንም አይነት ሜሴጅ አልገባልኝም ስላቸው ቆይ ጠብቂኝ አሉኝ። እዛው ስልኩን ሳይዘጉት ሜሴጅ ላኩልኝ ሲቢኢ ብር የሚል ማለት ነው። እና በቃ ምንም እርግጠኛ ሆንኩኝ። የዛን ሰዓት በቃ ከባንክ ነው የሚል ነገር ኖረኝ። ሰዓቱ ወደ 11 ሰዓት አካባቢ ነው እና የቆጥቡ ይሸለሙ እጣ ደርሶታል እና አምስተኛ በመውጣት ከአንድ እስከ አስር ውስጥ ነው የቆጥቡ ይሸለሙ ፕሮግራም ላይ እጣው ገብተዋል እና ቴሌቪዥን ባለ እንትን ሆኗል ባለ እድል ሆነዋል ብላ ነው እንትን ያለችኝ ያሳወቀችኝ። ገንዘብ ወጪ በሚያደርግበት ጊዜ ማን ተከትሏቸው እንደሄደ እንዳለ ማን ተጠገ ያላግባብ ተጠግቷቸው እንዳለ የምስጢር ቁጥሩን በሚያስገቡበት ጊዜ ጥንቃቄ ማድረግ ራሱ ቁጭ ብሎ ኮኦርዲኔት የሚያደርጋቸው ግለሰብ አንድ ተገኝቷል። ይሄ ግለሰብ ምንን ያመጣል ካልከኝ ከሲም ካርድ የሚያቀርብ ሰዎችን ያመጣል ሞባይል ባንኪንግ አካውንት ከፍተው ሞባይል ባንኪንግ ኦን አድርገው የሚያቀርቡ ሰዎችን ያመጣል። በሌላ መንገድ ደግሞ ሀሰተኛ ስም በሀሰተኛ ስም የተዘጋጁ መታወቂያዎችን የሚያቀርቡ ግለሰቦችን ያመጣል። ግለሰቦችን ለዚህ ወንጀል ድርጊቱን የሚሳተፉ ሰዎችን መልምለው የሚያቀርቡ ሰዎችን በሌላ በኩል ያደራጃል። በሌላ መንገድ ደግሞ ራሱን ችሎ አንድ የወንጀል ድርጊቱን ለመፈጸም ወይንም ደግሞ የሞባይል ባንኪንግ ወንጀል ለመፈጸም የተዘጋጁ ሰዎች ሲም ካርድ ተሰጥቷቸው በዛ ሲም ካርድ እየደወሉ ግለሰቦችን የሚያጨረብሩ ደግሞ ራሳቸውን ይቻሉ ሌላ ቡድን ያደራጃል፣ ያስቀምጣል። ማለት አራት ሰዓት ሰባቱን ቀን የሚሰራ የደንበኞች ነፃ የጥሪ አገልግሎት ይሰጣል። ነፃ ነው። ስለዚህ ደንበኞች ሞባይል ሲጠፋባቸው ካርድ ሲጠፋባቸው ካሉ ካሉበት ሆነው ደውለው እንድታገድላቸው ሂሳባቸው እንዳይወጣን ለማድረግ የሚያስችል ሲስተም አለ። ብዙዎቹም በዛ እየተጠቀሙ ናቸው። የግድ ቅርንጫፍ በአካል መሄድ አይጠበቅባቸውም። ያሉበት ሆነው በነፃ ነው የሚደወለው። 898 የሚባል እንትን አለ። 24 ሰዓት አገልግሎት የሚሰጡ ሰራተኞች አሉ። 24 ሰዓት ነው ሲስተሙ የሚሰራው። እንዲ አይነት ተሰርቆብናል፣ እንዲ አይነት ገንዘብ ከሂሳባችን ወጥቷል እስከጠረ ብሎ ያሉበት ሆነው ከደወሉ ወዳ ብሎክ አድርገን እንትን እናደርጋለን ማለት ነው። ልክ ሲገባ ማንነትን ያረጋግጡ ትላለች። ወደ ሂሳቦት እየገቡ ነው እርሰው ካልሆኑ በ840 ደውለው ሂሳቦት እንዲታገድ ያደርጉ ትላለች። ገና ሲገባ መልእክቱ ስለሚመጣ ባንኩ እዛ ጋር በሲስተም ራሱ የደንበኛውን ደህንነት ይጠብቃል ማለት ስምንት አርባ ላይ ተደውሎ ወደ ሂሳቤ እየተገባ አኖቶራይዝድ ያልተፈቀደ ግብይት ሊደረግ ስለሆነ ሂሳቤን ፍሪዝ አርጉልኝ ማለት ይቻላል። የፍርድ ቤቱን ትዕዛዝ በማቅረብ ባንኮች ተባባሪ በመሆን ግለሰቦች ወደ ቅርንጫፍ መጥተው በሚከፍቱበት ጊዜ ይዘው ለፖሊስ እንዲያስረክቡ የህግ ተባባሪ እንዲሆኑ የማስረዳት ስራን በመስራታችን መነሻው ከዛ በማድረግ የተያዙ ተጠርጣሪዎች በእለቱ ኢንተርቪው በማድረግ በእለቱ ቃል በመቀበል በእለቱ መረጃዎችን በመውሰድ ቀጣይ ስራዎች በእለቱ በመስራት ያላሰለሰ ጥረት በማድረጋችን ምክንያት አሁን የደረስንበት ሁኔታ ለመድረስ ተችሏል። በተለያየ ጊዜ እነዚህን የማጭበርበሪያ መንገዶች በተለያየ ሚዲያዎችም ያሳውቃሉ። ሜሴጅ ተክስቶች ይሄዳሉ በስልካቸው በሁላችንም ስልክ መልእክቶች ይመጣሉ። ከአጭበርባሪዎች ተጠንቀቁ እንዲያታድርጉ በስልክ የሚሰጥ አገልግሎት የለም። ሲስተም የትኛውም ባንክ ሲስተም ሲያስተካክል ስልክ እየደወለ የሚያስተካክል ባንክ የለም። ይሄ ሁሌም መግለጫዎች አሉ። አንዱ የሚሰጠውን የሚላከውን መልእክት ያለማንበብ ችግሮች አሉ ብዬ ነው። ህብረተሰቡ ከባንክ ተደውሎ የሚሰጥ አገልግሎት፣ የባንክ አገልግሎት አለመኖሩን በተደጋጋሚ ባንኮች ህብረተሰብ ማ ደንበኞቻቸውን የማስገንዘቢያ ስራዎችን በእያንዳንዱ ደንበኞቻቸው ለመላክ ተሞክሯል። ይህ ሁላችንም ጋር ደርሷል። አሁን እንደ ችግር የሆነ የመጣው አላስፈላጊ ሊንኮች፣ ለማይታወቁ ሰዎች ተላልፎ የሚሰጥ የሂሳብ መረጃ፣ የሂሳብ መለያ፣ የሚስጥር መለያ እንዲሁም የአንድ ጊዜ የግብይት መለያ እነዚህ ላይ ነው አሁን ደንበኞቻችንን ግንዛቤ እያስጨበጥን ያለ ነው። ከዚህ በፊት ሰምቻ አውቃለሁ ስለዚህ ኢንፎርሜሽን ሰምቻለሁ፣ ግን በሎተሪ ምናምን የሰሙት እና በእኔ ጋር ደግሞ የመጣው ነገር ሌላ ነገር በሌላ አካሄድ ነው። እኔ ጋር ደግሞ የመጣው እና እና ሁሉንም ኢንፎርሜሽን የማይጠቅም ኢንፎርሜሽን የለም። ሁሉም ሰው በቃ ትኩረት ሰጥቶ እየመጣ ያለውን ነገር ሌላ ሰው ተታለው የሚናገረውን ነገር በትኩረት መስማት አለበት ብዬ ነው ማስበው። የባንክ ስራ በጋራ የሚሰራ እንደመሆኑ መጠን አንድ ሌባ ሶስት አራት ሰራተኛ ሰለባ ሊያደርግ ይችላል። የምስጢር ቁጥሮችን በመስረቅ ተደብቆ በማየት እንዲህ ሊያደርግ ይችላል። ነገር ግን ባንኩ የራሱ ግልጽ የሆነ የአሰራር መመሪያዎች አሉ። ስለዚህ የዛን ባንኩ ያስቀመጣቸውን የግልጽ የሆኑ የአመራር የአሰራር የስራ መመሪያዎችን የጣሰ በህግ ተጠያቂ ነው የሚሆነው። አንዱ ባንኩ በራሱ የዲስፕሊን እርምጃ ይወስዳል። ሁለተኛው የወንጀል ፓርት ካለው ደግሞ ለህግ እንዲቀርቡ ያደርጋል፣ እንዲቀጡ ያደርጋል ማለት ነው። ባንኮቹ የራሳቸው ኮድ ኦፍ ኮንዳክት ቢኖራቸውም ዲሲፕሊን መርሆዎች ቢኖራቸውም ሁሉም ሰራተኛ በየቅርንጫፉ ያለ ሰራተኛ ያን መርሆና ያንን አቅጣጫ በኩል ይተገብራል ማለት አይቻልም። አልፎ አልፎ እንዲህ አይነት ጥቆማዎች ይመጣሉ። እኛም ጋ እንዲህ ገንዘባችን መንቀሳቀሱን ደርሰንበት ቶሎ ፈጣን ምላሽ አልሰጡንም። ወይም ደግሞ ደስፐሬት ነው የሚሆኑት ተጠርጣሪዎቹ የሚጠቀሙት ማንነት የሚጠቀሙት አድራሻ ሀሰተኛ ከመሆኑ ጋር ተያይዞ የሚጠቀሙት ስም ሐሰተኛ ከመሆኑ ጋር በተያያዘ ግለሰቦችን በቀላሉ ለማግኘት ተቸግረን ቆይተናል። እንደ ፖሊስ ስንፈተንበት የቆየው በተለይ ዲጂታል የሆነው መታወቂያ አገልግሎት ከመስራቱ በፊት የወጡ አካውንቶች በሐሰተኛ ስምና በሐሰተኛ አድራሻ፣ በሐሰተኛ መታወቂያ፣ በሐሰተኛ ፎቶግራፍ ስለሆነ ግለሰቦችን በቀላሉ ለማግኘት እንደ ፖሊስ ስንቸገር ቆይተናል። ሁላችሁም ጥንቃቄ አድርጉ። ያው እነሱ የሚደውሉት በግል ቁጥር ነው። በግል ቁጥር ደግሞ የሚደወል የለም። የስራ እንትኖች በስራ ሰዓት ነው ቀጣይ የሚደወለው። አሁን ይሄ ከሰዓት ውጪ ነው እና ከገደብ አለው እስከ 11 ሰዓት ነው። ደግሞ ማንም ሰው ደውሎ እንግዲህ አስገቡ ብትባሉ እንዳታስገቡ ጥንቃቄ እንድታደርጉ ተማሩ ነው። እንግዲህ ወንጀል የሚሰራ ሰው የትም ሆኖ አይደለም ህብረተሰቡ ውስጥ ሆኖ ነው የሚሰራው። አንዳንድ ጊዜ ከውጭ ሀገር ጭምር መጥተው ከሌሎች ጋር እዚህ ካሉት ጋር በመደራጀት ወንጀል የሚፈጽሙ ከፖሊስ ሪፖርቶችም የምንሰማዋለን። ስለዚህ እነዚያ ሰዎች ህብረተሰቡ መሀል ያሉ ስለሆኑ ማን ነው የሚለውን ነገር ቤት የሚያከራዩ ማን ነው የሚለውን ነገር ለባንኮችም ለፖሊስም መረጃውን በመስጠት ትብብር ማድረግ የሁሉም እንትን ነው የሚሆነው። እንግዲህ የወንጀል ምርመራዎቹን ወንጀሎቹ ተፈጽመው ሲገኙ ከፖሊስ ጋር ያለን እውነቱን ለመናገር በጣም ጥሩ ነው። በጣም ብዙ ወንጀለኞች በባንኮች ላይ፣ በባንክ ደንበኞች ላይ ወንጀል የፈጸመው ሰዎች ለህግ ቀርበው ውሳኔ፣ ቅጣት የተፈላለፈባቸው አሉ። በየጊዜው ሪፖርቶች ልባጮችን ወስዳለን። እስከ መጨረሻው ክትትል እናደርጋለን እኛ በጣም ጥሩ ግንኙነት ነው ያለው ያለ ነው በዚህ አጋጣሚም የፊት አካላትን ማመስገን ይፈልጋል የወንጀል ድርጊት ለፖሊስ ተቋም ብቻ የሚተው አይደለም የሁሉንም አካላት የሚነካ የህብሩንም ህብረተሰብ የሚነካ የሀገርንም ጉዳይ የሚነካ የህግንም ጉዳይ የሚነካና አለመረጋጋት የሚፈጠሩ ከዚህ ጋር በተያያዘ ዋና ዋና የሚባለውን ድርሻ የወሰዱ ተቋማት አሉ በተለይ የኢንፎርሜሽን መረብ ደህንነት ተቋም ፎርማልም ኢንፎርማልም በሆነ መንገድ ለምናቀርባቸው ጥያቄዎች በቂ የሆነ ምላሽ በመስጠት ጉዳዩን በማስረጃ በማረጋገጥ ጨምር ማለት ነው። ከዚህ ጋር በተመሳሳይ የብሔራዊ መረጃ ደህንነት ከዚሁ ጋር በተያዘ በተመሳሳይ ጠቅላይ አቃቢ ህግ ልክ እንደኛ ባለሙያ መድቡ የቅርብ ክትትል በማድረግ እና ከምርመራ ግብረ ኃይሉ ጋር አብሮ ውሎ አምሽቶ አድሮ በመስራት ሰው እንደዚህ አይነት ስራዎችን በመስራት ኮሚትመንት ወስዶ በቁርጠኝነት የተሰራ ስራ ይህም ብቻ አይደለም፣ የኢትዮጵያ ንግድ ባንክና ደንበኞቻቸው በዚህ የወንጀል ድርጊት የተጎዱባቸው ባንኮች ሁሉ የኢትዮ ቴሌኮም ኤምፔሳ የመሳሰሉ ተቋማት በሙሉ በዚህ ስራ ውስጥ ትልቁን ድርሻ ተወጥቷል ማለት ይቻላል። ሰላምና ደህንነት ለሁለንተናዊ ተጠቃሚነት